ውሻ ሲጮህብን ወይም ደግሞ ስንገድል ካየን ዛር መንፈስ ነው። የቤተሰብ በአዳም ብኮ የሚመለክ በአዳም ብኮ ነው። ስለዚህ ሲያባርረን ወይም ደግሞ ሊነክሰን ሲመጣ ሲነክሰን ካየን የሆነ ችግር ሊፈጥርብን ወይ ጉዳት ሊያመጣብን ስለሆነ ጥንቃቄ ማድረግ እንዳለብን የሚያሳየ ውሻ። እንደዚሁ ደግሞ አንዳንድ ጊዜ በሁለት መልክ ይገለጻል። የዝሙት መንፈስም ነው ውሻ። እንደገና ዛር ሆኖ የሚገለጥበት ጊዜ አለ። እንደ ሁኔታው ነው፣ እንደ ከለራቸው ነው። ስለዚህ ዘንዶውን በህልም ማየት የቤተሰብ ባዕድ አምልኮ ይመለክ የነበር ቤተሰብ ውስጥ ካደጉ ወይም እንደዛ ከሆነ ያንን እንደገደሉት እንዳሸነፉት ወይም ደግሞ መግደል ማሸነፍ እንዳለብን ወይም ደግሞ የዲያብሎስን ስራ ከእኛ ውስጥ በንስሐ ሚሆን በጸበል ማስወገድ እንዳለብን ማሳያ ነው። ሽ መምር ሁለተኛ ደግሞ ለቤተ ክርስቲያን ጭቃ ውስጥ ይገባሉ እና የሆነ ነገር ሌላ ውስጥ እና ከዛ ወጥቼ ነጭ ለብሼ የቁርባን የሚቀርቡበት ቤተክርስቲያን፣ ነጭ ለብሼ ሚንኬል ቤተክርስቲያን ተ ሁለተኛ ጊዜ አለው ማለት ነው። ከዛ ቁርባን ሲቀበል ደሞ ይሄ በጣም ጥሩ ነገር ነው። ቁርባን መቀበል ማለት ስለ ነፍስ ጉዳይ ዘላለማዊ የሆነውን ህይወት ማሰብ እንዳለብሽ እና ብዙ በህልም መቁረብ ማለት በእውን ቀጥታውን ሄደሽ ንስሓ ገብቶች ቁረቢ ሳይሆን ስለ ዘላለማዊ ህይወት ማሰብ እንዳለብሽ እና ምድራዊ ነገር እያሰብሽ ስላስቸገርሹ ይሄም አለ ይሄንንም አስቢ የበለጠውን አብላጫ ያለውን ነገር አስቢ ማለትም ጭምር ነው እና ብዙ ሰዎች ከበሽታቸው ለመዳን ጸበል ቦታ ወይ ጸሎት ምናምን ብዙ ነገር ሊያደርጉ ይችላሉ እና የነፍስን ጉዳይ ረስተን ዝም ብለን ስለ ምድራዊ ነገር ብቻ እግዚአብሔርን ስንጨቀጭቀው ይሄ ነገር እኮ አለ ብሎ እያስታወሰ ነው ማለት ነው በህልም ምንድን ነው? በህልም ህፃን ጡት ማጥባት ምንድን ነው ይላል። ህፃን ጡት ስናጠባ ካየን ሴቶች ከሆናችሁ ስላለፈው ታሪካችሁና፣ ስለ ድሮ፣ ስለ ጥንት ማነታችሁ ማወቅ የሚገባችሁ ነገር አለ። የስላሴ አባቶች ሲፈቱት የስላሴ ልጅነት ያገኘንበትን ጊዜ ማሰብ አለብን ስለ ልጅነታችን ጡት ማጥባት ማለት ደግሞ ቃሉን መማር የእግዚአብሔር ቃል መመገብ ማለት ነው። እንደዛ አሳጥረሽ ስለነገርሽኝ ነው። ህፃን ጡት ማጥባት ማለት የራስን ማነት ማባበል፣ ወይም ደግሞ የሆነ ልንንከባከበው የሚገባን ወይም ልንጠብቀው የሚገባን አንድ የሆነ ደካማ ጎን አለን እና በጣም ጥንቃቄ ልናደርግበት የሚገባ ነገር አለ የእግዚአብሔር ቃል መመገብ እንዳለብን የሚያሳየው እኔ ህልም አይቼ አላውቅም ጨራሹ ምንም ነገር አላውቅም። ይላል ኃጢአት ስለበዛ ነው ወይስ በእግዚአብሔር መልሱልኝ፣ ይባካችሁ። ይላል ማን ነው የሚለው? ተመስገን አምላኬ የምትል ነች። ህልም ለማየት ብለን አስበን አንተኛም። ግን ብዙ ጊዜ ስጋችን በ